ሰላም ሰላም ወዲት ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጤና ያበደ ቪዲዮ ተመልሰን መተናል። ዛሬ እንግዲህ አምስተኛ ቻሌንጃችን ወደ እናንተ ወደ ዩቲዩብ ቤተሰቦቻችን የምናደርስበት ቀን ነው። ቆርቆሮ ላይ አድናል፣ እንጀራ ጋግረናል፣ ዶሮ ሰርተናል፣ አይናችንን ጨፍነን አብስለናል። ዛሬ አምስተኛ ቻሌንጃችንን ወደ እናንተ ልናደርስ መተናል ማለት ነው። ምንድነው ያሰብኩት? ታናሽቴ የምትለኝን ነገሮች ሙሉ በሙሉ ለ12 ሰዓታት የምትለኝን ነገሮች በሙሉ እሺ ነው ምላት። ያው ብዙ ጊዜ እምቢላታለሁ። ይሄ ነው በቃ ለእሷም ጤንነት ሲባል ለሷ ምናምን ሲባል እምቢላታለሁ። ዛሬ ግን ለ12 ሰዓታት የምትለኝን የምታዘኝን ነገር በሙሉ እሺ የምላት ይሆናል። የምታዘኝ ምን እንደሆነ አናቅም። ሰው ገብተን የምናየው ይሆናል። ለማንኛውም የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያረጋችሁ ሰብስክራይብ ይሄ ቪዲዮ ላይክ እያረጋችሁ ጀምሮ ወደ ቪዲዮ ይመቻችሁ። ተመልሰን መተናል። ጋይስ እንግዲህ ተመልሰን መተናል። እህታችን ይዘን መተናል። ከአሁኗ ሰዓት ጀምሮ ከአሁኗ ሰዓት ጀምሮ 12 ሰዓት ሰጥሻለሁ፣ ድፍን 12 ሰዓት ምንም ያልተሸራረፈ ሰዓት ሰጥሻለሁ። በዚህ 12 ሰዓት ውስጥ የፈለግሽውን ትዕዛዝ ታዥኛለሽ። ማለት ታዘዝ ከሆነ እምቢ የሚል ከሆነ ማፋፍር ከሆነ ዱቄት ተቀብቼ ሰፈሩንም ዞር ይሆናል። ሰማሽኛል። ዱቄት ተቀብቼ ሰፈሩንም ዞር ይሆናል። ስለዚህ አንቺ በተቻለሽ መጠን ይሄን እድል አታገኝውም። ችግር የለውም አታስብ ተቀመጥ። ይሄን እድል አታገኝውም። ስለዚህ በተቻለሽ መጠን ወደ 12 ሰዓት አለሽ፣ ጊዜሽን ለመጠቀም ሞክሪ። ስለዚህ ዝግጁ ነሽ? በደንብ ዛሬ ልደቴ ነው። በቃ ልደቴ ነው። ስለዚህ 12 ሰዓት የፈለግሽውን ትእዛዝ ማዘዝ ትችያለሽ። ጨዋታው ተጀምሯል። ስለዚህ የመጀመሪያ ትእዛዝ የመጀመሪያ ተዛዛኝ ወደ እስራኤል። እሺ ያው መጀመሪያ ገና መጠን ትንሽ ራብ ስሜት እየተሰማኝ ነው። ስለዚህ ምግብ ትሰራልኛለ መብላት ለጊዜው ፍርፍር፣ ቀን ፍርፍር፣ የመጀመሪያ ፍርፍር መስራት ይሆናል። ወደ ሼፍ እንግዲህ ጋይስ ሙየን ታውቃላችሁ። ያው ቆንጆ ቁርስ ለታናሽታችን የምንሰራ ይሆናል። ምን አይነት ፍርፍር ልበላ እንደምችል አይደሉ እንግዲህ የምናየው ይሆናል። ጋይ ካፕራል ሞቸረኔላ ወንላሎ ካሲዝ ሞደመኖኑ ካፕራል ሞደረ ቡም ፍርፍራችን ደርሷል ጋይስ ፍርፍራችን እንግዲህ ይሄን ይመስላል ሶ ጋይስ ቁርሷ ደርሷል ስለዚህ ምን እንደምትል እንሰማለን ማለት ነው ቅመሹ መጀመሪያ እናቀምሳለን ተመርዙ እንዳይኖረው ነው እናቀምሳለን ከዛ በኋላ እሱ ከዋጠ በኋላ እኛ እንበላለን ገባችሁ ጨው ስለዚህ ቁርስሽን መውላት ትችያለሽ። ኢንጆይ ዩር ብሬክፋስት። ሰብስክራይብ አድርጉ እንግዲህ። እሷ ተቁርሷ፣ እኔ ደግሞ ከመጀመሪያ ቻሌንጅ የተመርሰናል። ስለዚህ የመጀመሪያ ቻሌንጅን ሆፕ በደንብ ተውጡሉ ይመስለኛል ታሪክ ነው። እንደመጀመሪያ በተመልሰጭ ብለናል ምናምን ነገር። አሁን ደግሞ ያበደ ያበደ ማለት ነው። ሁለተኛ ትዕዛዝ፣ ደስ የሚል ትዕዛዝ ነው። ለእኔ ማለት ነው የምሰራው ስራ ነበርና ታስቦ ሳስቦ፣ ለምን እሱን አላሰራውም በዚሁ አጋጣሚ ብዬ አሰብኩና፣ ቀጣይ ካልሲ እናሳጥበዋለን። ነገ ክላስ አለን፣ ካልሲያችንን እናሳጥበዋለን ማለት ነው። እኔ አጅን ከዚህ ያው እንግዲህ ጋይስ ሁለተኛ ቻሌንጃችን ሁለተኛ ትዕዛዛችን ካልሲ ማጠብ ነው። አሁን አሁን አግኝታኛለች ብዬ አስባለሁ እስካሁን ከምግቡ በላይ ይሄ በጣም ትልቅ ነገር ነው ነው ካልሲ ማሳጠብ። ዚስ ኢዝ ሪዲክለስ። ለማንኛውም እንደዚህ እንደዚህ እናደርግና ሰላም ማቲያስ ነኝ። የማዳም ቅመም እንግዲህ ማዳሜ በጣም እያንገላታችኝ ነው። ምን አይነት ጭንቅላት ቢኖራት ነው ካልሲ ጠብ የሚል ሀሳብ የመጣላት? ግን ካልሲ ጠብ። እኔ ደግሞ ይኸውላችሁ ሳሙናውን ሳላቀልቅ አሰጣና ነገ ስትለብሰው ሳሙና ታውቃላችሁ፣ ሳይደርቅ ስታጠብ ሳሙናው ካለቀቀ ያሳክካል። ላታለሁ። እንደዚሁ አሰጠውና ነገ ስትለብሰው ሳሙና ሳሙና። ስለዚህ እንደዚሁ እንዳለ እና ሰጠው፣ ነገ ስታየው። አያችሁታ አያችሁታ። ከነሳሙና ከነኦሞ እና ሰጣና፣ ነገ ይሄን ለብሳ ትምህርት ቤት ጥልጥል ስትል ታሳክካታል። ከግማሽ ትመለሳለች ወደ ቤቷ። መነጣጠል የማያስፈልግ ነው። ምሏን አንድ ላይ መስቀል ነው። ጨርሻለሁ ወይ? እንግዲህ ሁለተኛ ቻሌንጃችንን በዚህ መልኩ አጠናቀናል። ስለዚህ ወደ ሶስተኛ ቻሌንጃችን እንገባለን። እሺ፣ ሰዓቱም እየሄደልን ነው። እኛም ሰዓታችንን ቃልም መጠበቃለን። ትእዛዙ እንዳይበዛብን ማለት ነው። አንድ ነገር ላይ ጊዜ መውሰድ። እሺ፣ ስለዚህ ሶስተኛ ቻሌንጃችን እንግዲህ ሶስተኛ ቻሌንጃችንን ትንሽ ቀለል ላርግለት፣ አሳዘነኝ። ምግብ ሲሰራ ምናምን ነገር አሳዘነኝ። ስለዚህ ቀለል ላርግለት ብዬ ሱቅ ነው ሱቅ ምን ልገዛ? ሰንቺፕስና ኮካ ይገዛልኛል ማለት ነው፣ በራሱ ደመወዝ። ይኸውላችሁ ከቤተሰብ ጋር እኮ ጊዜ ማሳለፍ፣ ከእህት ጋር ጊዜ ማሳለፍ፣ ችግሩ ይሄ ነው። ወጪ ነው፣ ትርፉ ወጪ ነው። አይ ለማንኛውም ትእዛዝ፣ ትእዛዝ ነው። ሱቅ መሄድ አለብን። እንግዲህ ችብሳችን እየመጣ ነው እንዳጋችሁት፣ እና አሁን ያበረ ቻሌንጅ ነው ማዘው ማለት ነው። ቀጣዩ ያበረ ነው የሆነው። በቃ ሰንቺፕስሽ፣ ፎካሽ ሂሳብ አወራ አይደል? ችግር የለው ቪዲዮ ይለቅና አሁን እናንተ ቤት። አሁን ቀጣዩ ቻሌንጅ ደግሞ የሚሆነው ያበረ ነው። አሁን እንግዲህ አምጥቶልኛል ኮኮንም ሰንቸብሱንም ሰው አሁን እምፈልገው ቺል ማድረግ ነው በቃ ጠግቤያለሁ። ምናምን ነገር ካልቲና ሰጥብ አሁን እምፈልገው ቺን ማድረግ ስለሆነ እና ደግሞ ትንሽ እየሞቀኝ ስለሆነ ቲቪ ውጭ ነው። ቲቪውን ይይዝልኝና እኔ ፊልም ያለው ማለት ነው። ይደብራል። አዎ እንዴ ነው? ለምን እዛ ጋር አይ፣ አንተ ተሸክመው ማየት ነው እምፈልገው። እንደዛ ሲሆን ደስ የሚለኛል አይደል? ግሬሱ ይጠፋል የፊልሙ እራሱ። እሺ ለማንኛው ጋይ ሳለችሁ ሰምታችኋል። ስለዚህ አሁን ምን እናደርጋለን? ቲቪያችንን እንይዘና ቲቪ ስታንድ፣ ያው ማቲያስ በቅንፍ ቲቪ ስታንድ እሏለሁ ቆይ ስሜ ለማንኛውም፣ ቲቪ ስታንድ እንይዘና ፊልም ታያለች ማለት ነው ሰጅብሱን ሱን ያስገዛችሁ እዛም እርኩስ

አሁን ደግሞ ማለት ነው ፊልሙን ብዙም አላዝናናኝም። አሁን የምታደርገው እኔም የሚመርጥልን ልብስ ትለብስ እና ሰላሳ ደቂቃ ሙሉ እንደዚህ ይዤ ቆሜ፣ ሙሉ ሲትኮም አሳይቻት፣ አላዝናናኝም። ጨፍረ ልብስ ቀይረ ጨፍር ይመስላል ሪ ነገር ሆናል

ብቻን ጨፍሬያለሁ። አራት ብሄረሰብ ጨፍሬያለሁ፣ ሰማንያ ይቀረኛል። በሌላ ቻለንጅ ጨፍሬያለሁ። ወደ ቀጣይ ቻለንጅ ንሄድስ። እንግዲህ ቀኝ ሰውን ደግሞ ማለት ነው እንደምናርቅ ተቀላችሁ። ማቴማቲክስ ዩ ነው አስራ ሁለተኛ ክፍል ነይ። ፈተና ደግሞ እየደረሰ ነው እንደምታውቁት፣ አንድ ወር ነው ምናምን የቀረው እየተባለ ነው እስከ ዛሬ እንግዲህ ሲጎረለብን ነበረ። ተምሬያለሁ በትምህርት ምናምናምናምን እያለ አደለ? እንፈትነዋለን ማለት ነው። ዛሬ አስጠናኝ ነው የምለው። አሁን ማለት ነው ታስጠናኛለህ፣ ማት ታስጠናኛለህ። እንግዲህ እስካሁን ተምሬያለሁ ብለ እየፎከርክ ነበር እስከ ዛሬ ድረስ። እኛ ምንም የምናውቀው ነገር የለም። ታናሽ እንደመሆናችን መጠን የምናየው ይሆናል ማለት ነው። ተምሬያለሁ ተምሬያለሁ የሚለውን ነገር ታስጠናኛለህ። ችግር የለውም ደግሞ ለማስጠናት ስለዚህ አሰሎታ ክፍለሽ የምንጀምረው ዩኒት ዋን ዩኒት ዋን ሲኩዌንስ ኢን ሲሪየስ። ስለዚህ መጀመሪያ ወደ ሲኩዌንስ ኢን ሲሪየስ ስንገባ መጀመሪያ የሂሳብን ታሪካዊ ያመጣት መረዳት አለብን። የሂሳብ ታሪክ ያመጣት መጀመሪያ ሂሳብ ማለት ከሁላችንም የዕለት ዕለት ኑሮ ጋር ከዕለት ዕለት እንቅስቃሴ ጋር የሚገናኝ ነገር ነው። የሰው ልጅ ሂሳብ ሳይሰራ መኖር አይችልም። የድሮ አባቶቻችን ብናይ አሞሌ ጨውን በቃ በመቀየር ሂሳብን ወደዚህ አምጥተውታል። አዳምና ሔዋን ቢሆኑ ያው ሂሳብ እንዴት ብቻ ግን እይሰሩ ነበር፣ ሂሳብ ነበራቸው። ሁሉም ነገር ካልኩሌሽን አለው። መጀመሪያ ወደ አንተ ስንመጣ ማለት ነው። ለምሳሌ አሁን የኔ ሰብስክራይበሮች 16000 ናቸው። 16000 ቁጥር ነው። ቲክቶክ ላይ 1.5 ሚሊዮን ፎሎወር ገብተናል። ያም ቁጥር ነው። ሁለተኛ አካውንታችን

ምንም ሞባይል ቤት ጥገና ቢሆን ሁሉም ነገር ከሂሳብ ጋር የተገናኘ ነው። ስለዚህ ህይወትን ከህይወታችን ማስወገድ አንችልም። ገብቶሻል? ሂሳብን ከህይወታችን ማስወጣት አንችልም። ገብሻል? ምንም አይነት ነገር ከሂሳብ ጋር፣ ሰዓት እንኳን ስንቆጥር ከሂሳብ ጋር የተገናኘ ነው። ስለዚህ ማትስን ከህይወታችን ጋር እንትን ማለት አለብን። ስለቁጥሩ ነው ያልገባኝ

የዚህኛውን የማስጠናቱም ቻሌንጅ ተሳክቶልን አልፈነዋል። ምንድን ነው ችግሩ? እኛ ስንማር የነበረው ሂሳብና የአሁን ዘመን ልጆች የሚማሩት ሂሳብ የተለያየ ነው። ኑሮ ከጨመረ በኋላ ኑሮ ከተወደደ በኋላ የተለያየ ሂሳብ ቀመር። አሁን እዚህ ጋር ኤክስ የለም ኤን ነው። በእኛ ጊዜ ኤክስ ነበር። ኤን ኤ ቱ ዋን ኦቨር ስሪ ኤን ማይነስ ዋን። አሁን እንዴት ነው ከኤን ላይ ማይነስ ዋን አንድ የሚቀነሰው እንዴት ነው? ሁለት ኤን ሲቀነስ አንድ እንዴት ነው ሁለት ኤን ሲቀነስ አንድ ኤን ቢሆን አንድ ኤን ይቀራል ከሁለት ኤን ላይ ብቻ የተለያየ የሂሳብ ቀመር የተጠቀምን ስለሆነ ነው። ስለዚህ ዚኛው ቻሌንጅ በጣም በተሳካ ሁኔታ ተጠናቋል። ምንድን ነው የዘመን ሽግግሮቹ አሪፍ አለመሆን ነው ብቻ። ለማንኛውም ይሄ ቻሌንጅ እንግዲህ ጋይስ፣ እስካሁን ያለውን ቻሌንጃችንን እንዳያችሁት ተወቶታል። ምንም አይልም አሪፍ ነው። ዛሬ በጣም አሪፍ ቀን ነው ያሳለፍ ነው እና ከዚህ በኋላ ያለው ደግሞ ያበደ ነው ያበለ ቻሌንጅ ነው። የምር ሰዓቱ ሄዷል። ስንሳሉ ሶስት ሰዓት ሊሆን ነው እና አሁን ጓደኞቹ ጋር እየደወልኩ ሰድባቸዋለሁ። ስልኩን ይሰጠኛል። ጓደኞቹ ጋር እየደወልኩ የፈለኩትን ነገር እናገራለሁ። ምን እንደሚለውን እንግዲህ የምናየው ይሆናል። ከዛ በኋላ ፈጣሪ የሆነ ምንም ማድረግ አልችልም ስልክ አይ፣ አይ አደራ ባለ ሆ ደውዬ ፕራንክ ያረኳቸው ጋር እንዳደጉኝ ብሎክ ነው የሚያደርጉኝ። ደውል፣ በስም ሰው ነው ያውቃለሁ። ማሞ ታውቃላችሁ መቼም። ስማ አንተ፣ ያማል እንዴ? እንዴት እንደዚህ አይነት ቪዲዮ ትልካለህ? ያማል እንዴ? እንደዚህ ይደረጋል? ጋራም ነገር ይሰማችኋል ብዬ ተስፋ አደርጋለሁ። ተስፋ ስሚ፣ አንቺ አምሻል እንዴ? ምን ነው? እንዴት እንደዛ አይነት ነገር ታደርጊያለሽ? አይ እኔ በቪዲዮ ስለሆነ ነው እንደዛ እንትን ያልሽው፣ በቪዲዮ ስለሆነ ነው እንደዛ ያልሽው፣ በቴክስት ስለሆነ ነው። አንቺ እራሱ ያምሻል ችጋራ ነገር ነሽ፣ በሽተኛ። አንተ ከታለሽ? አወቀቺ ወይኔ፣ እንደይ ፈላ አስገድ ላይ እኔ ደክሞኛል። በቃ እኔም ደክሞኛል። በቃ እና እንቅልፍ መቷል። ነገ ክላስ አለኝ፣ አጥንቻለሁ። እንግዲህ እንደምትረዳ አስጠነቱኛል። ታስተኛኛለህ? ታረ ታረ፣ በል እናስተኛት። ሰብስክራይብ አድርጉ። ሶ ጋይስ አሁን እንግዲህ ታናሽታችንን ለማስተኛት የምናነበላት ተረት መጽሐፍ ታማኝነት ይባላል። ጦጢት ባንክ የሚባል መጽሐፍ ነው። ይችን መጽሐፍ ለማግኘት በጣም ብዙ ለፍተናል፣ በጣም ብዙ ተንከራተናል። ስለዚህ በቃ ታማኝነት። በድሮ ዘመን ጦጢት የእንስሳት ሁሉ አቃቤ ነዋይ ነበረች። አቃቤ ነዋይ ማለት ገንዘቢያች ማለት ነው። ባላት ጥበብና ብልህነት እንስሳቶችን ሁሉ ጦጢትን መርጠዋት፣ ገንዘባቸውን በተመለከተ ልክ እንደ ባንክ ቤት ታስቀምጥላቸው ነበር። ቀስ በቀስ ብልህነቷን ወደ ብልጠት በመቀየር ለግሏ ብቻ ከእንስሳቶች ገንዘብ ላይ እየቀነሰች ከአንድ ትልቅ ዛፍ ስር መሬት ውስጥ ትቀብራለች። እንስሳቶችም ጦጢትን ስላስቀመጡት የገንዘብ መጠን ሲጠይቋት እያነሰባቸው መጣ። በዚህ ጉዳይ ግራ ቢጋቡም ጦጢትን በፍጹም አልጠረጠረችም ነበር አልጠረጠሯትም ነበር ከጊዜ በኋላ ጦጢት ሁኔታዋ፣ አካሄዷ፣ አነጋገሯ እየተቀየረ መጣ። በዚህም የተነሳ እንስሳቶች ሁሉ ግራ ተጋቡ። ጦጢት ጋር ያስቀመጡት ገንዘብ እየጎደለባቸው፣ ዘወትር ጭቅጭቅ ሆነ። በዚህም ጦጢት ይዘውኝ ዳኝነት ፍለጋ ሲጓዙ ከአንድ ባህር ደረሱ። እንስሳቱን ባህሩን እባክህ ባህር እኛ እንስሳቶች ጦጢት ጋር ገንዘባችን ለመቆጠብ ስናስቀምጥ በየጊዜው እየጎደለ ተቸገርን። በዚህም ምክንያት ከጦጢት ጋር ስለተጋጨን ጓደኝነት፣ ዳኝነት ስጠን አሉት። ባህርም እኔ ጦጢት ብልጠት ተቋቁሜ መዳኘት ስለማልችል ሌላ ዳኛ ፈልጉ ብሎ መለሳቸው። እንስሳቱም ሌላ ዳኛ ፍለጋው ሲጓዙ አንድ ትልቅ ተራራ ጋር ደረሱ። ተራራውንም ወደ ባህሩ ሁሉ ከጦጢቱ የሚበልጥ ብልሃት ስለሌለኝ እባካችሁ ሌላ ዳኛ ፈልጉ አሏቸው። እንስሳቶቹም ግራ ተጋቡ። ግራ ተጋብተው ሲጓዙ ጦጢት ገንዘቡን ከደበቀችበት ዛፍ ጋር ደረሱ። ዛፉ ድምፁን ከፍ በማድረግ እኔ ልዳኛችሁ እችላለሁ አለ። በዚህ ጊዜ ጦጢት ምስጢሯ ሊወጣባት መሆኑን ስታውቅ ደነገጠች። ዛፉንም በታማኝነቱ እጅግ አድርገው አመሰገኑት። ተረቴም መልሱ አፌን በዳቦ አብሱ። እንግዲህ የዛሬው ቻሌንጃችን በዚህ መልኩ ተወተናል። በጣም ረዥም ቀን ነበረ። እንግዲህ እስከዛሬ አድርጌ የማላውቃቸው ነገሮች ነው ዛሬ ያደረኩት፣ እንደ ፋሚሊ ማለት ነው። ያው እንግዲህ የቆነጠጥን ነበረ ምናስተኛው በፊት አሁን ተረታም በናስተኝተናል። ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበረ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህን ዩቲዩብ ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር በማድረግ የዚህ ቤተሰብ የዚህ ቻናል ቤተሰብ የሆኑ ሁላችሁንም ከልብ አድርገን እናመሰግናለን። እስከ መጨረሻው አብራችሁ ስለነበራችሁ ከልብ እናመሰግናለን። ማትያስ ነኝ። ይሄ ህይወት ሚዛን አይደለም። ይመቻችሁ።